መቼስ የኔ ፋሚሊ የሆናችሁ ብዙዎች እኔን ታቁኛላችሁ፣ አላችሁ ብዬ አስባለሁ። እስካሁን ዩቲዩብ ላይ መጥቼ ኤኬሌ እንዲበድሉኛል እንትና እንዲያርጉኛል እንዲሆኛለው

በጣም እንትን እየገባ ምንድን ነው ደግሞ፣ ቻና ምን አረግኳችሁ እዚህ ዩትዩብ ላይ መጥቼ እስካሁን አሁን አሁን ባለውት አደለም። ጋይስ እዚህ ጋ እያወራው ሜንሽን አሁን ባለውት አ አሁን ያለውትን አደለም ማወራ ያለፍኩባቸውን ነው ማወራው እና እዚህ ዩቲ ላይ ከመጣው ሰዓት ጀምሮ ያው ስለማንም እንደነገርኳችሁ ነው፣ ክፉ ነገር እንትና እንዲያደርገኝ እንደዚህ እንደዚህ ብዬ አላውቅም። ማንንም ተናግሬ አላውቅም። እና እኔ ሳልሆን እነሱ ናቸው እኔ ሰባብሮ የሚሄዱት። እውነት ግን አንዳንዴ እግዚአብሔር ነው የሚያበረታችሁ። ታውቃላችኋ? እግዚአብሔር ነው የሚያጠነክራችሁ። ሰው ግን ሰባ አብሮ ነው የሚሄደው። እንዳልተፈጠራችሁ አድርጎ ነው የሚሄደው። እና አትበሉ፣ በቃ አትበሉ፣ ምንም አትበሉ፣ እንደዛ አትበሉኝ። እኔ ለመደለል አትሞክሩ እግዚአብሔርን እዚህ ጋር መታችሁ፣ ስለ እኔ ጥሩ አውርታችሁ በእኔ ሽማል አትስሩ። በቃ እኔ መጥፎ ሴት ነኝ። በቃ እኔ መጥፎ ነኝ ሲጀመር፣ በቃ መጥፎ ሴት ነኝ። እየመጣችሁ እዚህ ጋር ሚዲያ ላይ ሄለን እንደዚህ ናት፣ ሄሉ እንደዚህ ናት። ሄሉን አትበሉኝ፣ አልፈልግም። እግር ብሉ፣ ስትፈልጉ እግር ብሉ፣ እንጨት ላይ ውጡ፣ አታስመስሉ። አጠገባች ሆኜ ጥሩነት ያልታያችሁ አጠገባችሁ ሆኜ የኔ ልፋት ያልታያችሁ እንደዛ ሲሆን እንደዛ ስሰቃይ ብዙ ነገር ሳሳልፍ ያልታያችሁ ሰዎች ዛሬ ለእኔ አዝናችሁ ነው የመጣችሁት? ዛሬ እውነት ተሰምቷችሁ ለምን ማይሆን ነገር ታወራላችሁ? ማይሆን ነገር አታወሩ እና እረፉ፣ እረፉ። አታስመስሉ። እኛ እኮ እግዚአብሔር ባይኖር ማለት ነው። እንደ እናንተ ሀሳብ ቢሆን ተሰባብረን ቤት ውስጥ ተቀብረን እንድንቀር ነበር። አላማችሁ እንደዛ ነበር የእናንተ አላማ። ግን እግዚአብሔር ኃያል ነው። እግዚአብሔር ሁሉን ይችላል። እግዚአብሔር ነው የሚያጠነክረው። ዛሬ ራሴ እኔ ወድቄ ስላልተገኘው፣ እኔ ዛሬ ተደብቄ ወድቄ ስላልተገኘው ነው እየመጣችሁ የሉን ሚንሽ የምታደርጓት። በወድቅማ ማንም ትዝ አልለውም፣ ሲጀመር ማንም ትዝ አልለውም ማንም ትዛ ልለው እና እግዚአብሔር መልካም ስለሆነ ነው ዛሬን እዚህ ያሳየኝን ቆሜ ያሳይኝ ያሳያችሁ እናንተን ራሱ በቃ እግዚአብሔር መልካም ስለሆነ ብቻ ነው። እንደ እናንተ አይደለም እግዚአብሔር እና እየመጣችሁ ሄሉን ሽፋን እያደረጋችሁ ጥሩ ለመምሰል አትሞክሩ እናንተ በጣላችሁን ቦታ አልተገኘንም። እናንተ ሰባብራችሁን በሄዳችሁ ቦታ አልተገኘንም። እኛ ዛሬ መታችሁ በሄሉ ሽፋን ለማውራት አትሞክሩ። በቃ ይበቃችኋል፣ ከዚህ በኋላ ይበቃችኋል። በጣም እንከባበር፣ ገደብ አትለፉ፣ ክብራችሁን ጠብቁ። ህይወታችንን አጨልማችሁ መንገዳችንን አስታችሁ መኖራችንን እስክንጠላ አርጋችሁ ህይወታችንን መኖራችንን እንድንጠላ አርጋችሁ ህይወት እንዲያስጠላን አርጋችሁ ብዙ ፈተና እንድናሳልፍ አርጋችሁ የእኛ ማዘን፣ የእኛ የእኔ መደሰት፣ የእኔ ማልቀስ ምንም ሳይመስላችሁ እሰይ እንኳን እያላችሁ እውነት እውነት ዛሬ ተሰማችሁ ዛሬ ተሰማችሁ ዛሬ ተሰማችሁ የእውነት ተሰማችሁ ዛሬ የምር ተሰማችሁ እውነት እናንተም እውነት ልብ አላችሁ የእውነት ልብ አላችሁ እናንተ ልባችሁንማ አሳያችሁን እኮ የእምነታችንን ጥግ አሳያችሁን እኮ ያምነውን ያክል ምን እንደምን ምን እንዳደረጋችሁን አየን እኮ እናት ዛሬ ተሰማችሁ፣ በጣም ነው የተሰማችሁ። እና ሰማላችኋ በአናታችሁ ተተከሉ። ማንም ሰው ማለት ነው፣ ማንም ሰው ምንም አያመጣም ከዚህ በኋላ ማንም ሰው ወጥቶ ሄሉን ሽፋን አድርጎ ለመናገር እንዳይሞክር ብዙ መንገድ እንሄዳለን። እኔም ከዚህ በኋላ ዝም አልለ። ይበቃችኋል እና ይበቃችኋል፣ እግዚአብሔርን ይበቃችኋል። ዛሬ መታችሁ ሀሳቢ አትምሰሉ። ዛሬ መታችሁ፣ በቃ ጥሩ ሰው ለመሆን አትምሰሉ። ጥሩነታችሁን ለራሳችሁ የያዙትሳ መታችሁ በሄለን ሽፋን ጥሩነታችሁን ለማውራታት ሞክሩ ምናምን እንላለው። ማለት እውነት ለመናገር እኔ እኔ እንጃ እኔ እና በቻላችሁ ጠቁም ሰው ለዩ ነው የምላችሁ። በቃ ሰው ለዩ ነገሩ። በዚህ ሰዓት ማን ይታወቃል? ማንም አይታወቅም። አይዘው ማንም ማለት ነው። በቃ ነገ ምን የቱ ጋ ምን እንደሚያደርጋችሁ የቱ ጋ እንደሚወጋችሁ አታቁ። እና ነገ ነገን የሚያውቅ እግዚአብሔር ብቻ ነው። እንግዲህ ውድ ሄሎ በዚህ መልኩ መልስ ሰርታለች። ምክንያቱም አጠገባቸው ሆኜ ስራቸው ሆኜ ተው ስላቸው ስንት ነገር ሲሆንላቸው ዘወር ብለው ያላዩኝን ዛሬ ላይ ስለኔ ለምንድነው እንደዚህ የሚሆኑ? ስለኔ ጥሩነት ስለኔ ደግነት ለምንድን ነው የሚያወሩት? እኔ አብሬያቸው ስኖር ለምን ዓይናቸው አልተገለጠላችሁም? እኔ ዛሬ ላይ ወደ ሌላ ሲሄድ ነው ወይ ወደ ሌላ አቅጣጫ ሲቀየር ነው ወይ የኔ ጥሩነት የኔ ደግነት የተገለጸላቸው እያለች ነው። እንግዲህ ማንኛውም ሰው እውነት ሊወራ ይችላል። ማንም ሰው ሄዱ እዝጋ ልክናት ከሌ ልከው ማለት አንችልም። የውስጡን ማንም ሁሉም የራሱን ሁሉም የየራሱን ማንኛዋችንን ሰው እናውቃለን። ማን ደበደለን ማን ትንዳለን። አንዳንዶቻችን ደግሞ ጎሪያችን እንግዲህ አይዶን ነው ሊሆን ይችላል ግን ስላለፈ ነገር ሳይሆን በእኔ እንትን አትበሉ። እኔ የራሴን ህይወት እንትን ብያለሁ። አጠገባችሁ እንደዚያ ወድቄ መከራዬን ስበላ የት ነበራችሁ? እያለች ነው። ይህን ደግሞ ልትልበት የቻለችው ብዙዎቻችሁ የእንዳልክን ፎቶ ምናምን ብዙዎቻችን ሜሽን እያደረግን ስለ እንዳልክ የምናወራለን እና እና ሄሉ በዚህ መሰረት ማሳታለች ማለት ነው። ማለት ከማንም ሰው ጋር ብትሆን እኔ መቼም ማለት ነው ሄሉ ብቻ ከመችባት ጥሩ ህይወት እንድትኖር ነው እንጂ ማንም ሰው የራሱን ህይወት የሚያቆቁ ራሱ ነው። ማንም ከሌ ስላለ ከሌ ብለኛለች እና ከሌ ስላለችኝ እንትና ንወደዋለሁ ማለት አንችልም። የራሳችን ምርጫ አለ የራሳችን እንትና አለ። እንግዲህ ሄድ የምትለው አጠገባቸው ሆኝ ያልታይባቸው ዛሬ ላይ ለምንድን ነው ስለ እኔ ጥሩነት ሊያወሩ እናንት ሊሉ የተነሱት እያለች ነው። ማለት ከሌ ብላ መፈወርዳ ልችሉ ስጋ ከምንም ስለራሴ ሆነ የማይወጣው ሚስተር የለም። ሄሉ ደግሞ ታውቃላችሁ፣ ብዙ ጊዜ ከሌ በደለ ከሌ እንደዚህ አድረገ ብላም አታውቅም። በቃ ስለራሳቸው ነው የሚሰሩት። በቃ ስለራሳቸው ፍራንክም ተደራረጉ፣ ምንም ተደራረጉ እንጂ እንደዚህ ሰርቶ ምናምን ብላ አታውቅም ማለት ነው። እውነት ለመናገር ከሆነ ከመጀመሪያው ጀምሮ ከወንድሟ እና ከነሄ ጀምሮ ውብዬን እንትን ከማለቱ ጀምሮ ነው እኔ የምከታተላቸው ማለት ነው። እና ለማንኛውም ሄሎ የተመቻተን ነው መኖር የምትችለው እንጂ ማንም ሰው እንትን ስላላችሁ አይደለም። ከማንም ሰው ጋር ብትሆነ እኔ በጣም ደስተኛ ነኝ። ሆኖም እሷ ደስተኛ ሆነ የሚመቻት በቃ በሕይወቷ እስከዛሬ የተበደለችውን ተክሳ የምትኖርበትን ነው። እንትን ያለው ብዙዎቹ ያው ትናንትና እንዳያችሁት ነው። ዛሬ ላይ ምንም መናገር አይጠበቅም። ግን ይሄን የተናገረችበት ነገር ሊብ በገባችበት ሰዓት ይሄን እንዳልከን በቃ ሚሽን ስለሚያደርጉ